ወደ ሳውዲ ወይም ወደ ተለያዩ አገር ስንመጣ በካምፓኒ ይሻላል ወይስ በኤጀንሲ ብላቸው የሚጠይቁ ልጆች ማለት ነው። እንግዲህ ዛሬ የማቀውን ላሳውቃችሁ መጥቻለውኝ። ሰላም ሰላም፣ ይሄ ልቤቱ ነው። ልቤቱን ሰብስክራይብ ከሸራ አድርጉልኝ። ውድ ሰዎች በጣም ነው የሚወዳችሁ በጣም የሚመክራችሁ አበረታቱ ማለት ነው። እና ዛሬ የመጣሁትኝ በካምፓኒ ብንመጣ ይሻላል በኤጀንሲ ብንመጣ ይሻላል ያሉ ልጆች ስላሉ ማለት ነው። እና እንግዲህ እንደትል ነው ለምሳሌ አሁን በካምፓኒ አይቆይም። አሁን ለምሳሌ በካምፓኒ ተመርጠን ስለሆነ ስላልሆነ የምንመጣው አይቆይም። እንግዲህ ሁለት ወር አንድ ወር ቢቆይ ነው። ከዛ ውጭ ግን አይቆይም። ምክንያቱም እዚህ መተን ግን ብዙ ፕሮሰስ አለው። አሁን በኤጀንሲ ስንመጣ ግን እዛ አመትም ሊቆይ ይችላል። እንደ እድላችን ነው። እድል ነው በነገራችን ላይ የሚወስነው። ግን የካምፓኒ አይቆይም። የካምፓኒ አይቆይም ያልኩበት ምክንያት ምንድነው? የካምፓኒ እንትን አንመረጥም። ዝም ብለን እዚህ መተን የምንመረጠው እንትን ስማችን በኮምፒውተር ውስጥ ገብቶ ተቀናብሮ ነው። እንትን በየኦንላይን የኦንላይን እንደምን የምንለቀቀው ማለት ነው። ለምሳሌ አሁን የእኔ ካምፓኒ የሰው ኃይል አቅርቦት ነው የሚለው። የእሱ ደግሞ እንትን የሰው ኃይል አቅርቦት ሰራተኞችን በማቅረብ የሚታወቅ ካምፓኒ ነው ማለት ነው። የሰራተኞች ኤጀንሲ ነው። እና ያኔ እንትን ኦንላይን ላይ ስማችን እንትን የሚባለው እዚህ ከመጣን በኋላ ነው። የካምፓኒ ሲሆን እንደዚህ ነው የሚሆነው። የኤጀንሲ ሲሆን ግን እዛው ኢትዮጵያ እያለን ሁሉ ነገራችን ተመርጠን መዳሟ እፈልጋለሁ ይችን ብላ መርጣ ቪዛ ልካላት መዳሟ ነው የምንመጣው። የካምፓኒ ግን አይደለም እንደዛ በራሱ እንትኑ ካምፓኒ በራሱ ወጭ ነው የሚያመጣን። ወጫችንን ሸፍኖ ሁሉን ነገር ሸፍኖ በራሱ ወጭ አምጥቶን እዚህ ነው ማዳም የምትወስደን ምንም እንትን የምታወጣ ነገር የለም ማለት ነው። የካምፓኒ የቪዛ ምናምን እሷ አትልክን በኋላ ነው እዚሁ ከደሞዟ ላይ እንትን የሚነሳባት። ለምሳሌ አሁን የኤጀንሲ ከመጣችሁ በኋላ መጀመሪያ ነው ከፍሎ የሚያመጧችሁ። ከመጣችሁ በኋላ አንድ ሺህ የሚሆን የራሳችሁን ደሞዝ ነው የሚሰጣቸው። ከዚያ በኋላ ለቢሮ የሚከፍሉት ነገር የለም ማዳም። ግን እንትን በኤዩ ካምፓኒ ያመጣችን ማዳም ግን በየወሩ አንድ ሺህ ብር ከሆነ የእኔ ደሞዝ አንድ ሺህ ብር የካምፓኒ መሆን አለበት። በየወሩ ካምፓኒውን ስምንት ሺህ ብር ፈጅቶ ከሆነ ያመጣኝ እሷ በየወሩ ትከፍላለች ማለት ነው። ስቱ ሰዓት ፈልግ ደግሞ አልወስድም ትላለች። ስትፈልግ መመለስ ትችላለች። ሰራተኛ እና እንደዛ ስለሆነ የካምፓኒ አይቆይም። የኤጀንሲ ግን ይቆያል። ምክንያቱም ቪዛ አለ፣ መመረጥ አለ፣ እዚያ እንትን ምርመራ፣ ሁሉ ነገሩ እዛ ተጠናቆ ስለሆነ የሚመጣው የካምፓኒ አይቆይም። የኤጀንሲ ደግሞ እንደ እድል ነው፣ በነገራችን ላይ እንደ እድል ነው። ግን ለምሳሌ የኤጀንሲ ይዘገያል ብዬ አስባለሁ። ይሄን ልበላቸው የኤጀንሲ ይዘገያል ልበላቸው እንጂ የካምፓኒ ደግሞ እዚህ እዛ አንድ ወር ቆይተን ከሆነ እዚህ መተን ደግሞ ግማሽ ወር አንድ ወር ልንቆይ እንችላለን። እዚህ ከመጣ የኛ ደግሞ እድላችን እዚህ ከመጣን በኋላ ነው። ቶሎ ማዳም ቤት እንገባለን ወይስ አንገባም የሚለው እዚህ ከመጣም በኋላ ነው ማለት ነው። ምክንያቱም ብዙ ጊዜ እንደ እድል ነው። ከዚህ ስማችን ኦንላይን ተለቋ ነው ማዳም ፈልጋለች ልጅ ብላ የምትወስደን እንጂ ከኢትዮጵያ ተመርጠን ከቢሮ መታ ማዳም አይደለም የምትወስደን። እንደንት ነው ሹፌር ነው የሚያደርሰን እራሱ ማለት ነው። ከቢሮ መታ መርጣ ምናም እንኳን አትወስደን። በኦንላይን ፎቶአችን ብታይታ ነው የምትወስደን። ከዚህ ከመጣም በኋላ እድላችን የሆነ እንመረጣለን። እድላችን ያልሆነ ደግሞ እንግዲህ ወርም አንድ ወርም አስራ አምስት ቀንም እንቆያለን ማለት ነውና በኤጀንሲ ብትመጡ አሪፍ ነው። በኤጀንሲ መምጣት ለምሳሌ አንደኛ አንድ ቤት ነው የሚሰሩት። የተለያየ ቤት አትሰሩም። ሁለት አመታቸው የምትሰሩት አንድ ቤት ነው። በካምፓኒ ሲሆን ግን የተለያየ ቤት ነው። ቀድሜ በስረት ቪዲዮ አይታችሁት ከሆነ የተለያየ ቤት ነው የምንሰራው። እንግዲህ ልዩነቱ እዚህ ላይ ነው። የተለያየ ቤት እንሰራለን፣ የተለያየ ጽዳት እናጸዳለን። መዳሞች ባህሪያቸው አንድ አይደለም። አንዷ እንደዚህ አርገው ብላን ከሆነ ሌላ ቤት ስንሄድ ደግሞ ያንን ስራ አንደግመውም እና የተለያየ ባህሪ የተለያየ ሰው ነው በየጊዜ የምንላመደው። እስኪ እንደ እግዚአብሔር ፈቃድ እኛም ኮንትራታችንን እንጨርሳለን። እስቲ እንደ የእርሱ ፈቃድ ይሁንልን እውነት እና፣ እንግዲህ በካምፓኒ ኑ የሚሻለው ሞክሩ ማለት በሁለቱም ሞክራችሁ በቀደሙ መምጣት ትችላላችሁ። ግን እዚህ ከመጣችሁ በኋላ የተለያየ ቤት ነው የምሰሩት። አንድ ቤት አትሰሩም። አንድ ቤት መታችሁ እንኳን ለሁለት ዓመት ልውሰዳችሁ ብትላችሁ ከከፈለች ካወጣች በኋላ ከዛ ካምፓኒ ባህሪዋ ይቀየራል። ሁሉ ነገር በራስሽ ልትልሽ ትችላለች። እና ከዚህ ቤት ከካምፓኒ አትውጡ። ከመጣችሁ በካምፓኒ መታችሁ ደግሞ አንድ ቤት እንትን አትባሉ፣ አትኮናከሩ፣ ጥሩ አይደለም። እንደፈለጋችሁ መሆን አትችሉም። ነፃነት አታገኙም። ስልክ እንኳን የማውራት ሰዓት አታገኙም። እና ይህን ይሄን ታሳቢ አድርጋችሁ ታለው ውዶችን። እስከዛ ድረስ ደግሞ መልካም ቀን ይሁንላችሁ። በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። ልቤቱ ይሁን አበረታቱልኝ